ክፍለ ጊዜ ደግሞ ተገናኝተናል በዚ ክፍለ ትምህርት በእንተ ሥርዐተ ንባብ ዘልሳነ ግእዝ እነግረክሙ አው እምሄረክሙ። በዚህኛው ክፍል ደግሞ ስለ የግእዝ ቋንቋ ሥርዐተ ንባብ ስለ ሥርዐተ ንባብ የማስተምራችሁ ይሆናል ማለት ነው። ኦሆ ልሳነ ግእዝ እምነካልአን ልሳናት ዘይትልለይ ቦቱ ዘርእሱ ዘኮነ ሥርዐተ ንባብ ሃለወሁ አው ቦቱ። የግእዝ ቋንቋ እንግዲህ የራሱ ፊደላት የራሱ የቁጥር ስርዓት እንዳለው ተመልክተናል። ከዚያ በላይ ደግሞ ከሌሎች ቋንቋዎች ለየት የሚያደርገው የራሱ የሆነ የአነባበብ ስርዓት ወይም የንባብ ስርዓት አለው ማለት ነው። በጣም ለየት ያለ ድንቅ የሆነ ሁላችን ልናውቀው የሚገባ የንባብ ስርዓት አለው ማለት ነው። በእንተዝ እመሐሰስነ ናንብብ መጽሐፈ ዘተጽሕፈ በልሳነ ግእዝ ይደልወነ፣ በቀዳሚ ይደልወነ ናእምር ሥርዐተ ንባብ ዘልሳነ ግእዝ። በመጀመሪያ እንግዲህ የተለያዩ በግእዝ ቋንቋ የተጻፉ ከጥንት ጀምረው የነበሩ የቤተ ክርስቲያን መጻሕፍት የሀገራችንን ታሪክ የያዙ ብዙ የጥበብ የፍልስፍና መጻሕፍት እንዳሉ ይታወቃል። ስለዚህ እነዚያን መጻሕፍት አንብበን መረዳት ከፈለግን በቀዳሚ ይደልወነ ናእምር ሥርዐተ ንባብ ዘልሳነ ግእዝ፣ የግእዝ ቋንቋ ሥርዐተ ንባብን በደንብ ማወቅ መረዳት ያስፈልገናል ማለት ነው ካልሆነ ዝም ብለን በግድ የለሽነት ይህን ፊደላትን አውቃለሁ በአማርኛ የማውቃቸው ፊደላት ናቸው ብለን በግእዝ ቋንቋ የተጻፈ መጽሐፍ ለማንበብ መሞከር የንባቡንና የምስጢሩን ትርጉም ማፋለስ ያመጣል ማለት ነው። ይሄ ደግሞ አንደኛ የቋንቋውን ሥርዐት ጠብቀን እንዳንሄድ ያደርገናል። ሁለተኛ ደግሞ የሚፈለገውን ትርጉም አናገኝም ማለት ነው። በእንተዚ ኩልን አይደለወና ንትመሃር ወና ይምር ሥርዐተ ንባብ ዘልሳ ነገ ስለዚህ በዚህ ክፍለ ትምህርት ማንኛውንም የግእዝ ቋንቋ መጽሐፍ እንድታነቡ የሚያስችል ትምህርት ሳይሆን የምሰጣችሁ ስንማር እንኳን ምን አይነት ስርዓት አለው፣ ምን አይነት ያነባበብ ስርዓት አለው፣ ምን ምን አይነት ያነባበብ ህጎች አሉት የሚለውን ካወቃችሁ፣ የተማራችሁ በደንብ አድርጋችሁ እርግጠኛው ናችሁ እንድታውቁት ያግዛችኋል። ያልተማራችሁ ደግሞ ስትማሩ ምን ምን ነገሮች ላይ ማስተዋል እንዳለባችሁ ያግዛቸዋል ማለት ነው። ያግዛችኋል ማለት ነው። ኦሆ በእንተዝ አበይተ ንባባት ዘልሳነ ግእዝ ዘይት በሃሉ አርባኤቱ ነዮሙ አው አርባኤቱ ውእቶሙ። ዋና ዋና የግእዝ ቋንቋ ንባባት የሚባሉት አራት ናቸው፣ አራት ናቸው። ወአስማቲ ሆሙኒ እምታይተዝ ሃሎ፣ ስማቸውን ከዚህ በታች አለ። ዘቀዳሚው ተንሳኢ ንባብ ይትበሃል አው በልሳና መሃራይ ተነሽ ንባብ የሚባለው ነው። ካልአይ ሰያፍ ንባብ ይትበሃል፣ ሁለተኛው ደግሞ ሰያፍ ንባብ ይባላል። ሳልሳይ ግዱፍ አው ተገዳፊ አው ተጣይ ንባብ ይትበሃል። ገደፈ ማለት ጣለ ማለት ነው። ተገዳፊ የሚጣል፣ ግዱፍ የሚጣል፣ በመጣል የሚነበብ ማለት ነው። በአማርኛ ተጣይ ንባብ ማለት እንችላለን። ራብአይ ወዳቂ ንባብ ይትበሃል። ወድቀ ወደቀ ከሚል ነው ወዳቂ የሚለው ስለዚህ በግእዙ ሲሆን ተንሣኤ ንባብ፣ ሰያፍ ንባብ፣ ግዱፍ ንባብ፣ ወዳቂ ንባብ ማለት እንችላለን። በአማርኛ ተነሽ ንባብ፣ ሰያፍ ንባብ፣ ተጣይ ንባብና ወዳቂ ንባብ ማለት እንችላለን ማለት ነው። እነዚህ ዋና ዋና የግእዝ ቋንቋ ንባባት የሚባሉት ናቸው። አንድ የግእዝ ቋንቋ ቃል ምንም አይነት ሥርዐትን ቢከተል ከነዚህ ከአራቱ ዋና ዋና የንባብ ህጎች ወይም ስሞች ውጭ ሊሆን አይችልም። ሄዶ ሄዶ ወይ ተነሽ ነው ወይ ሰያፍ ነው ወይ ተጣይ ነው ወይ ወዳቂ ነው የሚሆነው። ስለዚህ እያንዳንዳቸውን በደንብ በምሳሌ የምንመለከት ይሆናል ማለት ነው። ኦሆ ዘቀዳሚሁ በከመ ነገርኩክሙ በቀዳሚ ተንሳኤ ንባብ ውእቱ ዘይትበሃል ተንሳኤ ንባብ በአብይ ድምፅ ዘይትነበብ ሥርዐተ ንባብ ዘሃልወሁ ሥርዐተ ንባብ ዘልሳነ ዝኡቱ እንግዲህ ቆጣ ባለ ከፍ ባለ ድምፅ የሚነበብ የንባብ ስርዓት ያለው የአነባበብ ስርዓት ያለው የግእዝ ቋንቋ ንባብ ተንሳኢ ወይም ተነሽ ንባቢ ነው ይባላል፣ ማለት ነው። በከመ ስሙ የኤምረነ ተንሲኦ ዘይትነበብ ስርዓተ ንባብ ተንሳኢ ንባብ ይትበሃል። ለምንድን ነው ስሙ ራሱ እንግዲህ ተነሽ የተባለው? ለምሳሌ የተቀመጠ ሰው ተነስ ወይም ተነሽ ሲባል ብድግ ይላል፣ ቀጥታ ስለዚህ ተነሽ ንባብ የምንለው ድምፃችንን ቁጣ በማሰማት በቁጣ ንባብ በቁጣ ቃል የምናነበው የንባብ አይነት ነው ማለት ነው። ተነሽ ንባብ በእንተዝ ተንሳኤ ንባብ ከመዝኡቱ ኦሆ በከመ ተአምርዎ በከመ ተምህርነ በክፍለ ትምህርት ዘፊደላት ዘልሳነ ግእዝ የግእዝ ቋንቋ ፊደላት ላይ ስንማር ለለ አሃዱ ፊደላተ ልሳነ ግእዝ ሀለዎሙ ሰብአቱ ሆህያት እምነ ፀጋም ሀበየማን ከግራ ወደ ቀኝ ስናይ ሰባት ሆሄያት አሏቸው። ወእሉኒ ግእዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ በከመ ይትበሃሉ ነፀርና። በከመ ዘይትበሃሉ ነፀርና፣ እንደሚባሉ አይተናል። እንግዲህ እስኩ ተንሣኢ ንባብ እምነ ሰብአቱ ሆሄያት አው ፊደላት በሐምስቱ ባህቲቱ እቱ ዘይትነገር አው ዘይት ረከብ። ተነሽ ንባብ የሚባለው እንግዲህ ከነዚህ ከሰባቱ ሆሄያት ውስጥ ከግእዝ ከካኤብስ ከሳልስ ከራብዕ ከሐምስ ከሳድስ ከሳብዕ በአምስቱ ወይም ከሁለቱ ውጭ ማለት ነው። ከሐምስና ከሳድስ ውጭ በአምስቱ ይገኛል፣ ጨርሶ ይገኛል። ስለዚህ አንድ ቃል አንድ የግእዝ ቋንቋ ቃል ተነሽ ንባብ ነው ለመባል ቢያንስ ማሟላት ያለበት ወይ መጨረሻ ፊደሉ በግእዝ መሆን አለበት፣ ወይ በካኤብ መሆን አለበት፣ ወይ በሳልስ መሆን አለበት ወይ በራብዕ መሆን አለበት ወይ በሳብዕ መሆን አለበት። በሐምስ ወይ በሳድስ ጨርሶ መጨረሻው እንደዚህ ሆኖ ከተገኘ ያለምንም ጥርጥር ያ ቃል ተነሽ ንባብ የመሆን እድል በፍጹም የለውም ማለት ነው። በእንተዚ ዘንሬ እዮሁ አው ዘንን የጽሮሁ በዘተፍጻሜ ለዘይትረ ከፊደል እቱ የምናየው ደግሞ ግዕዝ ነው ካዕብ ነው ሳልስ ነው ራብዕ ነው ሳብዕ ነው የምንለው በመጨረሻ የሚገኘውን ሆሄ በመመልከት ነው። በመጨረሻ የሚገኘውን ሆሄ በመመልከት ነው። እስኩ ለላ አሃዱ ንርአዮሙ በምሳሌ እያንዳንዳቸውን በግእዝ ሲጨርስ በሳብ እያልን ያልነውን እንመልከት። ኦሆ በግእዝ ፈጺሞ እንዘይከቡን ተንሳኤ ንባብ እስኩ ንርአይ እምነሃ እስከነፈ ዘይትረከቡ ኩሎም ግሳት በግእዝ ዘይፈጽሙ ተንሳኤ ንባብ ናዮሙ ካሃ ስከፈ ሃልሃ፣ ወደረ፣ ለህሃ፣ ቀዳ፣ ላህላሃ፣ ራሰ እያልን የምንላቸው ግሶች በሙሉ ካሃ ስከፈ ማለት ነው መጨረሻቸው ሃ ለመ እያለ የሚጨርሰው ሁሉም ግሶች በግእዝ የሚጨርሱ ተነሽ ንባብ ናቸው ማለት ነው። ተነሽ ንባብ ናቸው። እስኪ በምሳሌ እንመልከት። ሌለየ ማለት ለየ ማለት ነው። ገብረ ማለት ሰራ ማለት ነው። ሆረ ማለት ሄደ ማለት ነው። አርመመ ማለት ዝም አለ ማለት ነው። እነዚህን እንግዲህ ተነሽ ንባብ ካሁን በፊት አንብባችሁ የማታውቁ ክቡራን ሰማያን እስኩ እምድኅረ እምድህር እስኩ በልዎ ሌለየ አያችሁት ቁጣ ማለት ነው ሌለየ ሌለየ ለየ ማለት ነው ትርጉሙ ገብረ ገብረ በቁጣ ነው እያነበብኩት ያለሁት ሆረ ሆረ ማለት አንችልም አርመመ አርመመ በጣም ጥሩ ጥቀሰና አይወቱ ስለዚህ በጣም ብዙ ግሶች አሉ ቀደሰ ቀተለ ባረከ ብንል በግዕዝ የጨረሱ ተነሽ ንባቦች ብዙ አሉ ማለት ነው እንግዲህ ሥርዓተ ንባብ ስትማሩ በደንብ ታውቋቸዋላችሁ። ግን አንድ ስም ወይም ቃል የግዕዝ ቃል በግዕዝ ጨርሶ እንደዚህ በቁጣ ሲነበብ ተነሽ ንባብ ነው የሚሆነው። ሌላስ በካዕብ ሲጨርስ ምሳሌ እንመርከት እስኩ ንርአይ። ምሳሌ በካዕብ ፈጽሞ እንዘይከውን ተንሳኤ ንባብ። ኮሩ ሄዱ ማለት ነው እነሱ። መፁ መጡ ማለት ነው። በከዩ አለቀሱ። ኮሩ እንዘንብል ሩ ካዕብ ውእቱ። መፁ እንዘንብል ኡ ከአይ ብእቱ በከዩ እንዘንብል ዩ ከአይ ብእቱ በእንተዝ ምሳሌ ይከውነነ። ወይም ወንዶች እንደዚህ አደረጉ እንደዚህ አደረጉ እንደዚህ አደረጉ ስንል በልኡ በሉ፣ በከዩ አለቀሱ፣ ሰትዩ ጠጡ፣ ነበሩ ተቀመጡ እያለን ብዙ ግሶችን መጨረሻቸውን ከአብ እያደረግን ተነሽ ንባብ በከአብ የሚጨርስ ምሳሌ መስጠት እንችላለን ማለት ነው። በሳልስ ፈጽሞ እንዘ ይከውን ተንሳኤ ንባብ እስኩ ንርአይ፣ ንኢ ነይ ማለት ነው ሁሪ ሂጂ ስክቢ ተኝ አርምሚ ዝምበይ በይ በእንተዝ ትእዛዝ አንቀጽ በአነስታይ ጾታ ከመዝ ይከውን ተንሳኤ ንባብ ይከውን። ስለዚህ ንበሪ ተቀመጭ ብንል ብልኢ ብይ ብንል ጸሐፊ ጻፊ ብንልም በሳልስ የጨረሰ መጨረሻው ኢ ሳልስ ነው። ሪ ሳልስ ነው ቢሳልስ ነው። ሚሳልስ ነው። በከመትሪያ እይዎ በእንተዚ በሳልስ ዘፈጸመ ቃል ተንሳኤ ንባብ እንዘይከውን ከመዝኡቱ ከመዝኡቱ በራብእ ፈጺሞ እንዘይከውን ተንሳኤ ንባብ እስኩ ንርአይ በምሳሌ ይዌድስዋ ዋ ራብእ ውቱ በተፍጻሜቱ ዝሃሎ ፊደል ይብልዋ ዋ ራብእ ውቱ ኾራ ራብእ ውቱ ራ በከያ ያ ራብእቱ። በእንተዝ ይዌድስዋ እንዘንብል ሊያመሰግኗታል ማለት ነው። ይብልዋ ይሏታል። ሆራ ሄዱ፣ ሴቶች ናቸው። በከያ አለቀሱ፣ ሴቶች ናቸው። ስለዚህ እነሱ እሷን እንደዚህ ያደርጓታል። ወይም ይነግርዋ ይነግሯታል፣ ይጽህፍዋ፣ ይዘብጥዋ ብዙ ምሳሌ ማምጣት እንችላለን። ወይም ደግሞ ምን ዋና ግስን መጨረሻውን ራብእ በማድረግ ሆራ ሄዱ ነበራ ተቀመጡ፣ በከያ አለቀሱ፣ ጸሐፋ ጻፉ። ሴቶች ብዙ ሴቶች እንደዚ ያደረጉ ለማለት ራብዕ ነው የሚሆነው መጨረሻው። ስለዚህ ምሳሌ ይሆንልናል ማለት ኦሆ። በሳብዕ ፈጽሞ እንዘይከውን ተንሣኤ ንባብ፣ ይሴብሕዎ ያመሰግኑታል፣ በልዎ በሉት፣ ዝብጦ ምታው፣ ቅትሎ ግደለው፣ ጸሐፎ ጻፈው፣ ብልኦ ብላው እያለም በጣም ብዙ ምሳሌ መስጠት እንችላለን። ስለዚህ ተነሽ ንባብ በግዕዝ በካዕብ በሳልስ በራብዕና በሳብዕ ጨርሶ የሚገኝ የንባብ አይነት ነው ማለት ነው። ኦሆ ሰያፍ ንባብ ምንት ውእቱ? እስኩ ንርአይ። ዝ ንባብ በከመ ተንሣኤ ንባብ በድምፀ ቁጣ ዘይትነበብ ሥርዓተ ንባብ ከዊኖ ባህቱ ተሌልዮቶሙ ለእሉ ሰያፍ ወተንሣኤ ንባብ በተፍጻሚሜ ዘይትረከብ ፊደል ለሰያፍ ንባብ ንዘይከውን ሳድስ ፊደል ውእቱ ዘይከውን ሰያፍ ንባብ ሲሆን ሰያፍ ንባብ ሲሆን በመጨረሻ የሚገኘው ሆሄ ወይም ፊደል ሳድስ ብቻ ነው የሚሆነው። እንደተነጋገር ነው ተነሽ ንባብ ላይ መጨረሻው ሳድስ ከሆነ በፍጹም ተነሽ ሊሆን አይችልም ብለናል። በቁጣ ቃል በመነበባቸው ግን ሁለቱም በቁጣ ቃል ይነበባሉ። አእምር ስንል አሁን ርህ ሆነ እንጂ በቁጣ ቃል ነው ያነበብ ነው። ዕወቅ ማለት ነው። ንበር ተቀመጥ ማለት ነው። ር ሳድስ ነው። አማኑኤል ስንል ልሳድስ ነው። ገብርኤል ስንል ልሳድስ ነው። ማቴዎስ፣ ማርቆስ፣ ሉቃስ ዮሐንስ ስንል ስሳድስ ናቸው። ስለዚህ አንድ ስም ወይም የግእዝ ቃል ሰያፍ ንባብ ነው ለመባል አንደኛ በቁጣ ቃል ይነበባል፣ ሁለተኛ መጨረሻው በሳድስ ፊደል ብቻ ነው የሚሆነው፣ በሳድስ ብቻ ስለዚህ የሆነ ለምሳሌ አንድ ሰው የግእዝ ቋንቋ ሥርዐተ ንባብ የሚችል ሰው ግበር ብሎ ሲያነሳ ብትሰሙት ር ነው መጨረሻው። ስለዚህ ር ከሆነ ሳድስ ነው ማለት ነው። ሳድስ ሆኖ በቁጣ ቃል ከተነሳ ያለምንም ጥርጥር ሰያፍ እንደሚሆን ማወቅ አለባችሁ። ልዩነታቸው ምንድን ነው ብትባሉ ሰያፍና ተነሽ ተነሽ ንባብ በአምስት ፊደላት ጨርሶ ይገኛል፤ በግእዝ በካዕብ በሳልስ በራብእ እና በሳብእ ሰያፍ ንባብ ደግሞ መጨረሻው የሚሆነው ሳድስ ብቻ ነው። ተነሽ የማይገኝበት ማለት ነው። ስለዚህ ይሄንን ማወቅ አለብን። ሌላው ሰያፍ እንደሚለው ልክ አሁን ሰያፍ ስንል ልክ አግድም የሚሄድ ወይም ወደ ሆሪዞንታል የሚሆን መስሎ ቀና የሚል አማ ስንል አሁን የማይነሳ ይመስላል አማኑኤል ጳውሎስ እያለን ስንል ይሰየፋል የሚባለው ለዛ ነው ማለት ነው። ቀስ ብሎ ተነስቶ ቀና ብሎ በቁጣ የሚጨርስ ማለት ነው ሰያፍ ንባብ። ተነሽ ደግሞ ቀጥታ ብድግ አድርገን ሆረ እያልም ማለት እንደሆነ አይተናል ማለት ነው። ኦሆ ሳልሳይ ሥርዓተ ንባብ ዘልሳነ ግዕዝ ግዱፍ ንባብ ውእቱ፣ ወይም በአማርኛ ተጣይ ንባብ የሚባል ነው። ዝንቱ ሥርዓተ ንባብ በከመሰያፍ ንባብ በተፍጻሜቱ ሳድስ ውእቱ ዘይከውን መጨረሻው ሳድስ ነው የሚሆነው መጨረሻው ሳድስ ነው የሚሆነው ባሕቱ በድምፀ ቁጣ ኢይትነበብ በድምፀ ቁጣ ኢይትነበብ በሳድስ ቢጨርስም እንኳን በቁጣ ቃል ግን አይነበብም በቁጣ ቃል አይነበብም ለምሳሌ ማርያም ኢየሱስ ሚካኤል ምድር ሰማይ ገብር፣ ዓመት፣ ጸሎት፣ ምንት፣ ለምንት በጣም ብዙ ነገሮች ስሞችም ወይም ቃሎችን ማምጣት እንችላለን። ስለዚህ ተጣይ ንባብ ምን አይነት ንባብ ነው? እንዴት ነው የሚለየው ብትባሉ፣ አንደኛ ከሰያፍ ንባብ ጋር በመጨረሻቸው ይመሳሰላሉ። ሰያፍ ንባብም ተጣይ ንባብም መጨረሻቸው ስድስተኛ ሆሄ ነው ወይም ሳድስ ነው። ልዩነታቸውስ በፍጹም በቁጣ ቃል አይነሳም። ተጣይ ንባብ አይነበብም። ድምፃችንን ይሄን ድምፅ መልመድ አለባችሁ። ንባብ ያልተማራችሁ የግእዝ ቋንቋ ንባብ ስትማሩ እስኪ አታንሳው ወይም ጣለው፣ ተጣይ አድርገው ስትባሉ የሚለውን ድምፅ መልመድ አለባችሁ። ማርያም፣ ኢየሱስ፣ ሚካኤል፣ ምድር፣ ሰማይ፣ ገብር እንደዚህ እያለ ይነበባል ማለት ነው። ስለዚህ ይሄንን አነባበብ መልመድ አለብን ማለት ነው መልመድ አለብን ማለት ነው። ስለዚህ ተጣይ ንባብ የመጨረሻ ሆሄዋ አትጠራም። አሁን ማርያም ስንል ማርያም አንልም፣ ኢየሱስ ስንል ኢየሱስ አንልም። ስለዚህ ጣል አድርገን የምንቶ ማለት ነው የመጨረሻውን። ይህ አይነት የንባብ ሥርዓት ተጣይ ንባብ ይባላል ማለት ነው። ኦሆ ራብዓይ ሥርዓተ ንባብ ዘልሳነ ግእዝ ወዳቂ ንባብ ይትበሃል። ወዳቂ ንባብ ዝንቱ ንባብ በድምፀ ቁጣ ዘእይት ነበብ ስርዓተ ንባብ እቱ ባህቱ በኩሎም ሆያት በሰባቱ በሰባቱ ሆያት ይትረከብ ምሳሌ ሃለወሁ። ወዳቂ ንባብ ደግሞ እንግዲህ የሚለየው ልክ ሌሎቹ ንባባት በአምስት በሁለት ባንድ ባንድ እንደተገኙት ይሄኛው ደግሞ በሰባቱ ሆያት ይገኛል። በሰባቱ ሆያት ከግዕዝ እስከ ሳቢ ይገኛል። ምሳሌ ነገር ግን ልክ እንደተጣይ በቁጣ ቃል የማይነበብ የንባብ አይነት ነው። የማይነሳ የንባብ አይነት ነው። ስለዚህ በግእዝ ምሳሌ ብንመለከት አሃደ ደ ነው ህየ የ ነው፣ ክልኤተ፣ ሰለስተ እያለን ብንሄድ መጨረሻቸው ግእዝ ሆኖ ሳይነሱ ምሳሌ ይሆንልናል። በካዕብ መጨረሻቸው ሁለተኛ ሆሄ ሆኖ ሳይነሱ፣ ዝንቱ፣ መኑ፣ አሃዱ፣ ክልኤቱ፣ ቦቱ፣ ገብሩ፣ ጸሎቱ ይሄን አነባበብ መልመድ አለብን። ወዳቂ ንባብ ከሆነ ስለዚህ መጨረሻ ላይ ያለው ሆሄ በደንብ ይጠራ። ጸሎቱ ስንል ቱ ብለናል። ተጣይ ላይ ግን ማርያም ስንል ማርያም አላልንም ነበር። ስለዚህ ልዩነት አላቸው። በሳለስ ሲሆን ደግሞ ዛቲ፣ አልባቲ፣ መዋቲ፣ ጸሐፊ እዚ ጋ በራብኡ ነው ሃ መሆን ያለበት ገባሪ፣ እሪ። እነዚህን በደንብ ማየት አለብን። በራብእ ደግሞ አርሴማ፣ ሶስና፣ ደመና፣ ሐና ራብዕ ነው ሁሉም። በሐምስ ቅዳሴ፣ ስላሴ፣ ውዳሴ፣ ትንባሌ ማለት እንችላለን። ሐምስ ነው መጨረሻው። በሳድስ ዝ ብቻ ናት። ብዙ ምሳሌ አናገኝም። ዝ ናት። ዝ ከላዩዋ ላይ አገባቢ የተባሉት አርፈውባት ሲገኙም ትሆናለች። ዝ ትርጉም ስላላት ነው ብቸዋል። ዝ ማለት ይህ ማለት ነው። ምስለዝ ከዚህ ጋር፣ ከመዝ እንደዚህ፣ ሃበዝ ወደዚህ፣ በእንተዝ ስለዚህ። ስለዚህ እነዚህን በደንብ ማወቅ አለብን። በሳብዕ ደግሞ ከበሮ፣ ቲቶ፣ ጸልዮ፣ ነቢሮ፣ ቀቲሎ ማለት እንችላለን። ስለዚህ ወዳቂ ንባብ ከአራቱ ንባባት አንዱ ነው። የሚለየው በሰባቱም ሆሄያት ምሳሌ ይገኝለታል። እያንዳንዳቸው መጨረሻቸው ላይ ግእዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሓምስ፣ ሳድስ፣ ሳብዕ የሆኑ በምሳሌ ተመልክተናል ማለት ነው። በሳድስ ሲሆን ግን አንድ ብቻ ነው። ዝብ ብቻ ነው ምሳሌ ያለው። እሱ ላይ አገባቦችን እያሳረፍን ማለት እንችላለን ማለት ነው። ኦሆ ከነዚህ ከአራቱ ዋና ዋና ንባቦች ውጪ በንባብ ጊዜ የሚገጥመን የአነባበብ ዘዴ አለ። እንዳልኳችሁ፣ መነሻይ ላይ ከአራቱ ውጭ ግን ሊሆን አይችልም። እነሱን እንመልከት። የመጀመሪያው ማናበብ የሚባል ንባብ አለ። ተናባቢ ንባብ የሚባል ይገጥማችኋል። ይሄ ማለት ሁለትና ከዚያ በላይ የሆኑ የግዕዝ ቋንቋ ቃላትን ወይም ስሞችን ከሌሎች ቃላት ጋር በማጣመር በአንድ ያነባበብ ድምፅ ወይም የድምፅ ንባብ ድምፀ ንባብ ያለ እረፍት፣ በአንድ ትንፋሽ ሲነበቡ እንዳንድ ቃል ስናነባቸው ተናባቢ ንባብ ይባላሉ ማለት ነው። ስለዚህ ለመናበብ የሚችሉት በመጀመሪያ ወይ ግዕዝ ወይ ራብዕ ወይ ሐምስ ወይ ሳብ የሆኑ ቃላት ናቸው። በምሳሌ እንመልከት። ለምሳሌ ደመና አንድ ራሱን የቻለ ቃል ነው። ሰማይ ራሱን የቻለ ቃል ነው። ደመና ሰማይ ስንል ልክ እንደ አንድ ቃል ይሆናል ማለት ነው። ስለዚህ ደመና ወዳቂ ነበር፣ ሰማይ ተጣይ ነበር። ከተናበበ በኋላ አንድ የግዕዝ ቋንቋ ቃል የሚይዘው ንባቡ በመጨረሻ ላይ የመጣችውን ቃል ንባብ ነው። ሰማይ አሁን ወደ ተጣይ ናት። ስለዚህ ደመና ሰማይ የሰማይ ደመና ማለት ነው ስንል፣ ተጣይ ንባብ ይሆናል። ደብተራ ኦሪት የኦሪት ድንኳን ማለት ነው፣ ተጣይ ይሆናል። ቅድስና ሰብ የሰው ቅድስና ማለት ነው፣ ተጣይ ይሆናል። ስለዚህ ስናናብብ ንባቡ ምን አይነት ነው ስንባል፣ መጨረሻ የመጣውን ቃል የንባብ አይነት ይዘን ነው የምንሄደው። ሌላው ለምሳሌ ገብር ሲደመር ማርያም፣ ገብረ ማርያም እንላለን እንጂ ገብረ ብለን እረፍት አንሰጥም ማለት ነው። ሕዝበ ኢትዮጵያ እንላለን እንጂ ሕዝበ ኢትዮጵያ ብለን እረፍት አንሰጥም። ስለዚህ ገብረ ማርያም ስንል ተጣይ ይሆናል የማርያም አገልጋይ ማለት ነው። ሕዝበ ኢትዮጵያ ስንል የኢትዮጵያ ሕዝብ ማለት ነው። እንደዚሁም ደግሞ ሐዋሬ ፍኖት በመንገድ የሚሄድ፣ ገባሬ ሰማያት ሰማያትን የሚሰራ፣ ጸሐፌ ጦማር ደብዳቤን የሚጽፍ፣ ቀታሌ ሰብ ሰውን የሚገል፣ ሰቃሌ አምላክ ሰው አምላክን የሰቀለ ወይም የሚሰቅል ማለት ነው። ይሄ ማናበብ ይባላል ማለት ነው። ቀድሶ አምላክ፣ ሴሲዮ ሰብ፣ ተንብሎ ነዋይ፣ መጦ ርእስ እያለን ስንል እነዚህ ተናባቢ ይባላሉ ማለት ነው። ስለዚህ አንድ የሚያጋጥመን ነገር በግእዝ ቋንቋ ንባብ ውስጥ ስትማሩም ሊሆን ይችላል ስታነቡ ማናበብ እንደሚገጥማችሁ እንድታውቁ ነው። ስለዚህ አናበው ከተባልን፣ ወልደ እጓለ እመኸያው ከተባለን በአንድ ላይ ያለምንም ረፍት ማለት ድምፁን መጥራት ነው። ሌላው ትራስ ፊደል የሚባል ያጋጥመናል። በግእዝ ቋንቋ ንባብ ውስጥ ትራስ ፊደል ማለት በመጨረሻ ላይ እየተጨመሩ ትርጉም ሊኖራቸው ይችላል፣ ትርጉም ላይኖራቸው ይችላል። የንባብ አይነቱን የሚቀይሩ አሉ፣ የማይቀይሩ አሉ። ስለዚህ በትራስ ፊደል ጊዜ ትራስ ፊደል ሲገኝ በንባብ ውስጥ ፊደሉን ለብቻው የምናነብበት ትራሱን አለ፣ የማናነብበት አለ። ለምሳሌ ዳዊት ተጣይ የሆነ ስም ነው። ነው መጨረሻው ሀ ስንጨምርበት፣ ዳዊት ሀ ይሆናል። ምን ይሆናል? ወዳቂ። ስለዚህ በትራስ ፊደል መጨረሻ ላይ በምትጨመር አንድ ፊደል ምክንያት አንድ የግእዝ ቋንቋ ቃል ከተጣይነት ወደ ወዳቂነት ተቀይሯል ማለት ነው። ዳዊት ሀ፣ አብርሃም ሀ። አብርሃም ሰያፍ ነበር፣ ሀ ስንጨምርበት ወዳቂ ሆነ። አዳም ሀ። ስለዚህ ይሄ አዳምን፣ ዳዊትን፣ አብርሃምን የሚል ትርጉም ለውጥ አለው። ባጭሩ ንባቡን ቀይሮታል ማለት ነው። ሁ መጠይቃዊ ጥያቄ፣ አንተ ሁ አንተ ነህን፣ አኮ ሁ አይደለምን እያልን ስናድርግ ደግሞ አንተ የሚለውን ተነሽ ወዳቂ አድርጎታል ወዳቂ የነበረውን በወዳቂነቱ አስቀጥሎታል ማለት ነው። ሌላው እንደዚሁ ኢትዮጵያ ሂ ኢትዮጵያም፣ አነ ሂ እኔም፣ ሉቋስ ሂ እያልን ተነሽ የነበረውን ወዳቂ ሰያፊ የነበረውን ወዳቂ አድርጋል ማለት ነው። ማርያምሃ ሶስናሃ ውዳሴሃ ስንል ደግሞ ማርያምሃ ስንል ማርያምን፣ ሶስናሃ ስንልም ሶስናን፣ ውዳሴሃ ስንል ምስጋናዋ ዝርዝር ይባላል። በእንደዚህ አይነት ትራስ ያስፈልገናል ማለት ነው። እንደዚሁ ደግሞ ትርጉም ለውጥ ሳይኖረው ንባቡን መቀየር ስንፈልግ መሰንቆ ወዳቂ ነበር፣ መሰንቆመ ተነሽ ይሆናል ማለት ነው። ምድርመ ብለን ምድርመ ብለን ወዳቂ ማድረግ እንችላለን። ማቴዎስ ብለን ማቴዎስም ማቴዎስ የሚለውን ወደ ሰያፍ የነበረውን ወደ ወዳቂ ማድረግ እንችላለን። ሰ ሲጨመርበት እንደዚሁ ይእዜ ሰ አንተ ሰ አንትሙ ሰ ማርያም ሰ ዮሴፍሰ ዘሰ እያልን ትራስ ፊደል የሚባለውን መረዳት አለብን ማለት ነው። ስለዚህ ተመየጥሶ አድህንሶ ምንተኑ አንተኑ ህማምኑ ይነቅህኑ፣ አይቴኑ እነዚህ ምድርኒ፣ ባሂርኒ፣ አንቲኒ፣ ዮሐንስኒ፣ ሙሴኒ፣ ኡቁኬ፣ ውእቱኬ፣ መንክርኬ በእንደዚህ ዓይነት ትራስ ፊደል በመጨረሻ እየመጡ እንደሚነበቡ እንደሚያጋጥሙን ማወቅ አለብን። ትራስ ፊደላት ሲነበቡ ያረፉበትን ቃል ለብቻ ትራስፊደሉ ለብቻ አድርገን፣ ለምሳሌ አንትሙ ሰ እያለን ለየብቻ ማንበብ እንችላለን ወይም ደግሞ በአንድ ላይ አንትሙሰ ብለን ማንበብም እንችላለን ማለት ነው። ሌላው በግእዝ ቋንቋ ሥርዐተ ንባብ ውስጥ የሚያጋጥመን ማጥበቅ የሚባል ንባብ ነው። ማጥበቅ የመጨረሻውን ሊሆን ይችላል ፊደል አንዷን ፊደል ሊሆን ይችላል ጥብቅ አድርገን የምናነብበት ዘዴ ይገጥመናል። ጠበ ማለት ብልሃተኛ ሆነ ማለት ነው። ስለዚህ ጠበ ብላችሁ ካነበባችሁት አጥብቀው ትባላላችሁ። ጠበ እንድትሉት ማለት ነው። ስን ስን ብትሉት አይሆንም። ጥርስ የሚለውን ስን ብላችሁ እንድታነቡ ስትፈለግ ወይም ሲፈለግ አጥብቁ ትባላላችሁ። ስለዚህ አንዱ የሚያጋጥመን የንባብ አይነት ማጥበቅ የሚባል ነገር ነው። ፍና ብለን ጎዳና፣ ቁር ቅዝቃዜ፣ ሰበኩ እኔ አስተማርኩኝ። ሰበኩ ካልነው ትርጉም ስለማይኖረው በዚህኛው እኔ አስተማርኩ የሚለው አስተማሩ ወደሚል ትርጉም ይሄድብናል። አመነ አመንን፣ አጥመቁ አጠመቁህ እያልን ማጥበቅ የሚባል ነገር አለ። ለለ ለየ እየ ማለት ነው። እም እናት፣ በበ በየ፣ መኑ ማን፣ እፎ እንዴት፣ ሎቱ ለሱ ወይም እሱን፣ አሌ ወዮ ማለት ነው። ግብ ጉድጓድ። ስለዚህ እነዚህን አላልታችሁ ካነበባችሁት አጥብቁት ትባላላችሁ ማለት ነው። አጥብቁት። ሌላው ለብቻቸው የሚነበቡትን ቃላት ለብቻቸው ካላነበብን አይ አይናበብም፣ ልንባል እንችላለን። ለምሳሌ ትማልም ወደፊት መሄድ አይችልም። ትማልም ሆረ ብንል ትማልም ሆረ ብለን ያለ እረፍት ማንበብ አንችልም። ማረፍ አለብን። ትማልም፣ ኦሆ፣ እስኩ፣ ዮም፣ ናሁ፣ ክመ እነዚህ ለየብቻቸው መነበብ የሚጠበቅባቸው ናቸው ማለት ነው። ስለዚህ ነጥሎ ማንበብ ወይም ለብቻ ማንበብ የሚጠበቅብን ቃላት አሉ። ከነርሱ ቀጥሎ ከሚመጣ ቃል ጋር የሚናበቡ ግዴታ ለብቻቸው ቆመው የማይቀሩ ቃላት ደግሞ በእንተ አሁን፣ ለምሳሌ በእንተ ብለን ስለ ማለት ነው። ግን በእንተ ብለን አናቆምም። በእንተ ማርያም ከሆነ ቶሎ ወደፊት መሄድ አለብን። በእንተ ሚካኤል ካልንም እንደዚሁ። እንበለ ሰብ ካልን ያለ ሰው። ስለዚህ እንበለ ሰብ ማለት የለብንም ማለት ነው። መንገለ ሀበ፣ ወደ ማለት ነው። መንገለ ምስራቅ ወይም ሀበ ምስራቅ ማለት ወደ ምስራቅ ማለት ነው። ስለዚህ እንደዛ ብለን ማለት አለብን እንጂ ለየብቻው ማድረግ የለብንም ማለት ነው። ህየንተ፣ ድህረ፣ ምስለ፣ እም፣ ከመ ብንል ለየብቻ መነበብ የሌለባቸው ቃላት ናቸው። ሌላው ጠቅልለን ማንበብ የሚባል ነገር አለ። በትር ምድር፣ ምስር፣ ደብር፣ ርግብ፣ ምክር፣ ገብር ስንል መጠቅለል አለብን። ስለዚህ ጠቅልለው እንባላለን። ስለዚህ በትር ስንል ከተሰማን በትር በለው እንባላለን፣ ጠቅልለው እንባላለን። ምድር ካለን ምድር እንላለን። ምስር ካለን ምስር በሉ እንባላለን። ስለዚህ በግእዝ ቋንቋ ንባብ ውስጥ አንዱ መጠቅለል ነው። ምክር ካለን ምክር፣ ገብር ካለን ገብር እንድንል ጠቅልሉት እንባላለን ማለት ነው። ሌላው ስሞችን ስሞችን መጨረሻቸውን በማየት የተለያዩ ህጎች በስሞች አነሳስ ላይ ህግ አለው። ግን ያን ህግ መሰረት አድርገን ብዙ ጊዜ ስለማንጠቀም እንጂ። ለምሳሌ ሶስት ወይም አራት ፊደል ሆኖ በግእዝ ተነስቶ ድህረ መነሻው ራብዕ፣ ሐምስ፣ ሳብዕ የሆነ ፊደል ሰያፍ ይሆናል። ረአብ፣ አቤል፣ አዜብ፣ አሞጽ፣ ሰሎሞን እያልን ማለት ነው። ስለዚህ እንደዚህ አይነት ለስሞች ብቻ የወጡ ህጎች አሉ። እነሱን እያቆማችሁ ማንበብ ትችላላችሁ። እኔ ስክሩን ስክሪኑን ቀያይርላችኋለሁ። ይሄው ፓውዝ እያደረጋችሁ ብቻ በንባብ ብቻ ማንበብ ትችላላችሁ። ምክንያቱም የተለየ ሕግ ልነግራችሁ አልችልም እዚህ ጋር። ስለዚህ እነዚህን ገጾቹን ብቻ እያቆማችሁ ማየት ትችላላችሁ። ይሄንን መሰረት አድርጎ ስሞችን በእነሱ ብቻ መሰረት በማድረግ ስሞችን ተነሽ ሰያፍ ወይም ሰያፍ የማይሆኑ ማድረግ ስለማንችል ግን ሕግ እንዳለው እንድታውቁ ስክሪኑን ይሄው ቀያይርላችኋለሁ ማለት ነው ስለዚህ ከዚህ ቀጥሎ በሌላ ክፍል የምንገናኝ ይሆናል። ከአሁን በፊት ሶስት ክፍሎች ለቅቄላችኋለሁ። ይሄ አራተኛ ክፍል ነው። ስለዚህ ሁላችሁም የግእዝ ቋንቋ ወዳጆች ይህንን በደንብ ቁጭ ብላችሁ ማስታወሻ እያያዛችሁ ብትማሩ እርግጠኛ ነኝ ለውጥ ታመጣላችሁ። ለሀግእዝ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤታችንን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። እሴ ባህክሙ ሰናይ ጊዜ